ለመጠየቅ ግን ወይኔ ጌታዬ፣ ነገ ስትሉ ነገ ስትሉ ነገ ስትሉ፣ እስኪ እናንተም ሂዱት እኛም ስራ አለብን። ልብ ያገው ሰቆጣ መርሳሌ ሆኖብኝ አለዘፋኙ ቤተሰብዬ፣ የተቢ እንግዲህ ለሩትዬ ስጦታ ሰታታለች። አዎ የተንቢ እንዴት አልተቀረጸችም? የተንቢ በነገራችን ላይ ከሄደች ሳምንታትን አስቆጠረች። በነገራችን ላይ አዲስ ቪዲዮ ይሄን የምትመለከቱት የተንቢ ሰንብታለች ከሄደች ማለት ነው እና በጣም ደስ ብሎናል። መልኩዬንም የተ ማንን ነው ሩትዬንም ሰርፕራይዝ ሰርሽ የተንቢ፣ ቴንክ ዩ ሶ ማች ብለናል። እንዴት ሄርሽ እንደው አይነሽም በጨው አጥበሽ ነው ሄርሹ። ግን አይ የተንቢ አንቺ እኮ አራዳ ነሽ አራዳ ነሽ። በጣም ደስ ይላል። እንግዲህ ማዘያም የልጆች እንትንም እና ለመልኩ የሚያለበሻት በጣም ደስ ብሎኛል። ቤተሰብዬ፣ አብርሃም እንግዲህ መልእክቱን ይዞ መጥቷል ማለት ነው። ማይክል ጃክሰን መልእክቱን እያስተላለፈ ይገኛል። ቤተሰብዬ እንግዲህ ለሚስቴ እንኳን ወርቅ ዳይመንድ ሲያንስባት ነው፣ ኤአር ይገባሻል፣ ከዚህም በላይ ብሏል። አዎ አዎ አዎ ዳይመንድም ያስርላታል ጠብቆ ማለት ነው። እና አብርሃም ይሄ እንግዲህ እውነት ለአንተ ቃል አንስኛ አንሶኛላው ለሩታ ይሄም ያንስባታል፣ ይሄም ያንስባታል። ሩታ ማለት ሚስት ናት። ሩታ ማለት እናት ናት። ሩታ ማለት የልጅህ እናት፣ ሚስት፣ ሁሉ ነገር እህናትና ለሮታ ከዚህም በላይ ያንሳታል። አይ ማይክል ጃክስ ይሄ አገላለጽህ እኮ ነው እኔ ደስ የሚለኝ ማለት ነው። እና ጥላቶቹ ይህንን ሰሞን እርር ድብን ትክን እያሉ ነው እና። አብርሃምዬ እውነት ከፍ ከፍ በልልን። ክፏይንካ ብዙ ተብልሃል፣ ግን አንተ ዛሬም አንበሳ ወደፊት ይገሰግሳል። ውሻ ሀያ አራት ሰዓት ሲጮህ ይውላል ያድራል ማለት ነው። አብርሃምዬ እንግዲህ መልዕክቱን በዚህ በመሰለ ለሩታ ለሚስቴ ብሏል ለሚስቴ ከዚህም በላይ እንኳን ይሄ የአራት መቶ ሺ ብር ወርቅ እንኳን መኪና ሌላም አደርግላታለሁኝ እንኳን ይሄንን ቁሳቁስ ሕይወቴን አሳልፌ ሰጥቻታለሁ ብሏል። አዎ ዴ ለእናትና ለአባቷ የማታሳየውን ገላለሱ ሰጥታለች። አለቀ በቃ ይሄ ነው አብርሃምዬ ቴንኪ ሶማች እኔ ምን አይነት ቃላት እንደሚገልጽ አንተን አላውቅም። ጀግና ነህ በቃ ሀገርህ ላይ ሆነህ ልጆችን ብዙ ልጆችን የቀየርክ ነህ። እውነት አንተ ገና ነህ። እኔ እውነት ቤተሰብዬ እዚህ እኔ እነግራችሁ ነበር ግን አልናገርም እንጂ በጣም ትልቅ ነገር አለ። በጣም ትልቅ ትልቅ ያላሰባችሁት እንደው ጉድ ህዝቡን የሚያስብል ገና የሆነ ነገር አለ ግን እኔ አልናገርም። አብርሃም ግን ጀግና ነህ። ወላሂ ዘርህ ይባረክ። እውነት አባትህ እናትህ መርቀውሃል። እነሱንም አስደስተሃል። በጣም ጀግና ነህ። እኔ ምን እንደምል አላውቅም። ቤተሰብ ይህን ሰሞን በጣም እኔ አብርሃም ጀግና ነህ። በአጠቃላይ በቃ ምንም የምልህ ነገር የለኝም። እኔ እና ብቻ እናንተ ወደፊት ታያላችሁ። ዜድ ሆናለች በሉ ማለት ነው እና የማትጠብቁት ነገር በቃ እና በጣም ደስ ይላል አብርሃም ፈጣሪ ከፍ ከፍ ከዚህም በላይ ያደርግ። እኔ በጣም ደስ ብሎኛል። ይሄን ቪዲዮ ሲሰራ ላይክ፣ ሸር አድርጉ ማለት ነው ቤተሰብ፣ ሰብስክራይብ አድርጉ ሌስ ጎ። አዳዲስ መረጃ ከዜድ ሾ ቻናል ላይ ጠዋት ማታ ይሰማሉ ማለት ነው። ቸር ወሬ ያሰማን ጠዋት ማታ ቤተሰብ። ክፋት፣ ምቀኝነት፣ ተንኮል ምን ያደርጋል? ልቡ ንጹሕ የሆነ ሰውማ እንደዚህ ከፍ ከፍ ይላል። ከፍ ከፍ ከፍ ይላል። እንኳን የእናንተ ባል እንኳን እንኳን ወርቅ አይደለም ዳይመንድማ ተውጭ፣ የብር ቀለበት እንኳን አላሰረላችሁም። አብርሃም ታደሰ በጣም ጀግና ነው። በጣም እኔ ምን እንደምል አላውቅም። በቃ አብርሃም እና በጣም ጎበዝ ነው። ማነጋገሪያ እየሆነ ነው። ቲክቶክን ሁሉን ነገር በቃ ማነጋገር ሆኗል። በነገራችን ላይ ይሄን ሰሞን አብርሃም ይቀጥላል ማለት ነው። ቤተሰብ ጠብቁ፣ አዳዲስ ነገሮች አሉ። አይ የተንቢ የተንቢ ወጋ ቢረሳ የተወጋ አይረሳም ያገሬ ሰው እንደ የተንቢ፣ ግን እንደዛ ስትፎክሪ ሩታን ይድሽ አይሻታው እንኳን ማየት ግን ጥሩ ነው የተን ብዬ ማየት ጥሩ ነው። እናመሰግናለን። እንኳንም ተያያችሁ ከሩታ ጋር መልኩ ሻዬም፣ እንኳን ደስ ያለሽ ብለናል መልኩ በነገራችን ላይ ከሩታ በፊት እኮን የወለደችው አስር ቀን ትቀርማታለች ማለት ነው ቪዲዮን ቆይታ ስለፖሰተችው እንጂ ማለት ነው እና መልኩዬም ከፍ ከፍ በይልን። አንቺ ሞደመቶሽ ገብተሽ የሚናይሽ አድርገን። እውነት ልጆቻችሁ እንግዲህ ይደጉ ወንድና ወንድ ሆኑ እንጂ የሩታም የመልኩዬም ልጅ ለልጅ ይባባሉ ነበር። በዚህ አጋጣሚና አዳዲስ ነገሮች አሉ፣ ለማንኛውም ይጠብቁን። ላለው አብርሃም ለሚስት ያለህን ክብር አሳይተህናል። ጨዋ የጨዋ ያሳደገው ልጅ እንደዚህ በተግባር ያሳያል። ተሰድቦ ተረግጦ ምንም ነገር የማይበግረው ጀግና ለሚስቱ ያስተላልፈው መልእክት ይሄን ይመስላል አላለው። በሌላ ቪዲዮ እንገናኝ። ባይ ባይ።